ውድ ቤተሰቦቼ ፊታችሁ ልስልስ ያለች ሶፍት ፊት እንዲኖራችሁ ጤነኛ ቆዳ እንዲኖራችሁ እችን ክሬም በሶስት ግብዓት ብቻ ይህን የመሰለ ክሬም እንሰራለን። ከሩዝ ውሃና፣ ከሬት ከማር ይህንን የመሰለ የማይታመን ለውጥ የምታገኙበት ቆዳችሁ ጤነኛ ሆኖ እንዲቀመጥ የልጅነታችሁን ቆዳ እንዲሰጣችሁ ልስልስ ያለ ፊት እንዲኖራችሁ ማለት ነው። ወደ አሰራሩ እንገባለ እጅግ በጣም ነው የምትወዱት። ጊዜ አይፈጅም። ሩዝ ልቀቅሌ ለሰዓት ቀቅሉት። በሩዝ ውሃ ብቻ ነው የምንሰራው። ወደ አሰራሩ እንግባ። አመሰግናለሁ። እስከ መጨረሻ ተከታተሉት። ሰላም ሰላም! ውድ የተከበራችሁ የቆጅቲቱ ቻናል ተከታታዮች ሰላማችሁ ባላችሁበት አለም ዳርቻ ብዙ ይብዛላችሁ እያሉ ዛሬ ደግሞ ፊታችሁ ልስልስ አድርጎ የሚያሳምርላችሁ በጣም ምርጥ የሆነ ለተሸበሸበ ፊት ለማንኛውም ፊት የሚሆን ልስልስ ያለ ፊትና ቆንጆ ፊት እንዲኖራችሁ የሚረዳችሁ የፊት ማክስ ነው ይዤላችሁ የመጣሁት ማለት ነው። እስከ መጨረሻ ድረስ እንድትከታተሉኝ በአክብሮት ትጋብዛችኋለሁ። እንግዲህ መግቢያ ላይ ያያችሁት ማክስ በሁለት ግብዓት ብቻ ነው የምንሰራው። እሱ የሚያስፈልገን አንድ ሬት ነው፣ ሁለተኛ ደግሞ ሩዝ ነው። እና ማር ካላችሁ ማር ትጠቀማላችሁ ከሌላችሁም ደግሞ ያው ችግር የለውም ማለት ነው። አብረን እንሰራለን። እንዴት ፊታችሁን እንደሚያለሰልስላችሁ በጣም በጣም ነው የምትገረሙበት ማለት ነው። ከዚህ ጋር ሩዛችሁ ሁለት ማንኪያ የሚሆን ያህል እጥበት ታደርጉና ቆሻሻውን ታስወግዳላችሁ። በመጀመሪያ ያው ለፊታችን ቆሻሻ ነገር ለየትኛውም ለቆዳችን ለፀጉራችን የምንጠቀማቸውን ግብአቶች ጽድት አድርገን በመጀመሪያ ማጠብ ይጠበቅብናል ማለት ነው። ካጠብን በኋላ ነው ወደ ግብአት የምንቀይረው ማለት ነው። አሁን እንደዚህ አድርጌ አድርጌ አሳይቻችኋለሁ። በመቀጠል ምንድን ነው የምናደርገው? ሩዙን እንዘፈዝፈዋለን። ቢያንስ ለሁለት ሰዓታት ከዛም በላይ እንዘፈዝፈዋለን ማለት ነው ውሃውን ብቻ ስለምንፈልግ፣ ይኸው እንደዚህ ጽድት አድርጋችሁ ማጠባችሁ ቼክ አድርጉ ማለት ነው። እንደምታዩት ጽድት አድርጌ አጥቤዋለሁ። እሽት አድርጌ ጽድት አድርጌ ካጠብኩ በኋላ ምን አደርጋለሁ? እዚች ላይ ውሃ ትንሽዬ ውሃ ጨምርና አስቀምጠዋለሁ ለሁለት ሰዓታት ከዛም በላይ ማለት ነው። እንድርስና የሩዙን ውሃ ነው የምንፈልገው ማለት ነው እንደናገርኳችሁ ከቾኮላችሁ ደግሞ መጠር ትችላላችሁ። እኔ ግን እንደዚህ አድርጌ ለሁለት ሰዓታት አስቀምጭ የማሳያችሁ ይሆናል። እንግዲህ የሩዝ ጥቅም ልነግራችሁ አልችልም። እንደተሸበሸበ ፊታችሁ እንዳያረጅ አይናችሁ ስለተሸበሸበ በጣም በጣም ጠቃሚ ነው። ቀቅላችሁን በሌላ አይነትም አሰራር መጠቀም ትችላላችሁ። ይሄኛው ግን አዘውትራችሁ ሁልጊዜ ማታ ማታ ሳትረሱ ፊታችሁን ከታጠባችሁ በኋላ የምትጠቀሙት ነው ማለት ነው። ይኸውላችሁ አሁን ካሸሁት በኋላ ራሱ የሩዙን ውሃ እየሰጠኝ ነው ማለት ነው። ስለዚህ በዋነኝነት ምርጥ ጥቅም ለማግኘት ሳትቀቅሉት እንደዚህ አድርጋችሁ ለዘውትር ለፊታችሁ የምትጠቁት ማታ ማታ ከመተኛታችሁ በፊት ይህንን ፊታችሁን በሳሙና ታጥባችሁ ይህን ተጠቅማችሁ ትተኛላችሁ ማለት ነው። አትታጠቡ። ጠዋት በውሃ ትለቃለቁታላችሁ ማለት ነው። ስለዚህ እየትም እንዳትሄዱ፣ ይሄ ለሁለት ሰዓት ይቀመጥና እንገናኛለን፣ አብረን እንሰራዋለን። በጣም ነው የምትገረሙት። እንግዲህ አትቀቅሉ፣ ምን አትሉ። በዛ ላይ ደግሞ በቃ ኦርጋኒክ የሆነ ከምንም ኬሚካል የፀዳ ምንም ነገር እሳት ሳይነካው ጥርት ያለ ክሬም ነው የምንሰራው ማለት ነው። ስለዚህ በጣም እንደምትወዱት እርግጠኛ ነኝ። ለጓደኞቻችሁ ደግሞ ሼር ማድረጋችሁን እንዳትረሱ። ሼርም እያደረጋችሁ እያበረታታችሁኝም ሰላላችሁ እጅግ ከልብ አመሰግናለሁ ማለት ነው። የምትፈልጉት ጥያቄ ካለ ኮሜንት ላይ ያስቀምጡልኝ፣ እሰራላችኋለሁ። ይሄ ቆዳችሁን ልስልስ አድርጎ የሚያሳምርላችሁ ነው። በዛውን በሂደት ጥቋቁር ነገሮችን ማዳት ካለባችሁ ያጠፋላችኋል፣ ያስወግድላችኋል ማለት ነው። ጉዶችዬ እኛ ለራሳችን ራሳችንን ማከም አለብን። ዶክተር መሆን አለብን በቤታችን ውስጥ በሚገኝ ግብዓት እንደዚህ ፊታችንን፣ ቆዳችንን፣ ጸጉራችንን መንከባከብ አለብን። ሁል ጊዜ ከውጭ ገዝተን ኬሚካል ካለው ይሄ አልተመቸኝም ይሄ አልተስማማኝም ከምንል በቤታችን ውስጥ ያለውን ነገር ብንሞክር እጅግ ተመራጭ ነው ማለት ነው። ስለዚህ እየተመንዳት ሄዱ ከሁለት ሰዓት በኋላ እንገናኛለን። የሁላችሁ ውዶች፣ ውሃው እንደዚህ ነጭ ሆኖልናል ማለት ነው። በመቀጠል የምናዘጋጅበትን ዕቃ አጥበን ካደረግ ነው በኋላ ውሃውን ነው የምንፈልገው እንዳልኳችሁ ውሃውን የሚበቃችሁ ነሃል እዚህ ላይ ታጠላላችሁ፣ የሩዙ ፍሬ እንዳይወልቅበት ማለት ነው። ሩዙን ደግሞ ለምግብነት መጠቀም ትችላላችሁ። ይህን እንደዚህ ካደረጋችሁ በኋላ ሬት የሚበቃችሁ አንድ ማንኪያ ይበቃችኋል። ማንኪያውን ትሞሉትና ፍሬሹ ካላችሁ ፍሬሹን መጠቀም ትችላላችሁ። ይሄን አንድ ማንኪያ ይጠቀማለሁ። ከዛ ለዚህ አድርጌ በደንብ ባድርግ ያዋህደዋለሁ ማለት ነው። በደንብ በመምታታችሁ እንዳትረሱ። ስትመቱት ወደ ክሬም ይመጣላቸዋል። በዚህ በመምቻ በደንብ ባድርጋችሁ ምክንያት ማለት ነው። ፍሬም እስኪ ተጣቱ ድረስ በጣም ነው ፊታችን የሚያሳምርላችሁ። በጣም ከምትጠብቁት በላይ ማለት ነው። መጥቼ እንገናኝ፣ ቪዲዮ እንዳይረዘው የሁላችሁ ውዶችዬ፣ እየወፈረልኝ ነው። በመሀል ላሳያችሁ ብዬ ነው። በደንብ የወፈረና ሳይ በመቀጠል እዚ ጋ አንድ ማንኪያ ሳይሞላ በትንሿ ማንኪያ የሚሆን ማር፣ ንጹህ ማር። ንጹህ ማር ከሌላችሁ ስኳር መጠቀም ትችላላችሁ። ስኳር ደግሞ ከሌላችሁ እንዲሁ መጠቀም ትችላላችሁ። እሱንም በደንብ አድርጌ እመተዋለሁ ማለት ነው አንድ ላይ። የሁላችሁ ውዶችዬ፣ እንደዚህ ሆኖ ወፍሯል ማለት ነው። ከዚህም በላይ ማስወፈር ትችላላችሁ እናንተ እና በጣም በጣም ነው ቆዳችሁ ብስብስ የሚያደርግላችሁ። ቆዳችሁን የምትንከባከቡት ከሆነ ይህንን ተጠቀሙ። ይህንን ሳትጠቀሙ እንዳ። በጣም ቀላል ነው። በሶስት ግብአት ብቻ ነው ያዘጋጀ ነው እንዳያችሁት። በምትፈልጉ እቃ ውስጥ ጨምራችሁ አስቀምጣችሁ ቆዳችሁን ማታ ማታ ሁል ጊዜ መጠቀማችሁን እንዳትረሱ ማለት ነው ታላችሁ ልስልስ ያለ ቆዳ ነው የሚኖራችሁ። አያችሁት ማንኪያውን ስላስቀመጥኩበት የመጀመሪያው ሰሃን ያለው እንዳይመስላችሁ። ላችሁ እንግዲህ እንደዚህ አድርጌ ጨርሻለሁ ማለት ነው። አስቡት እንዴት እንደሚያለሰልስላችሁ ፊታችሁ ላይ ስታደርጉት ማለት ነው። ግን ፊታችሁን በደንብ አድርጋችሁ በሳሙና ታጠቡት። እንግዲህ የሩዝ ውሃ በጣም ለቆዳ የሚመከር ነው። ቆዳችን እንዳይሸበሸብ ቆዳችን ራሱን ጠብቆ ለቆዳ ጤንነት በጣም በጣም በጣም የሚመከር ነው። እንግዲህ የሩዝን ውሃ ለብቻ መጠቀም እንችላለን። ግን በዚህ አይነት ደግሞ ስንጠቀም ማር ለቆዳችን በጣም አስፈላጊ ነው። እሬት እንደዛውም ለጤንነት ቆዳችን ቆዳችን ልስልስ ብሎና ቆንጆ ቆዳ እንዲኖረን ሰለም ይረዳል። እነኚህን ግብዓቶች በሶስት ግብዓት ይህንን የመሰለ ክሬም ሰርተን በቤታችን ውስጥ መጠቀም እንችላለን ማለት ነው። እጅግ በጣም እንደወደዳችሁት እርግጠኛ ነኝ። እኔ በጣም ነው የወደድኩት። ጨርሼ ነው ለምን ለቤተሰቦቼ ሰርቼ አላሳይም ብዬ ለራሴ ስሰራ የሰራውላችሁ ማለት ነው። እንደዚህ አድርጋችሁ ተጠቀሙ ትላችኋለሁ። ውድ ቤተሰቦቼ እንደዚች ክዳን ባለው እቃ ውስጥ ክድ እናድርጋችሁ አስቀምጣችሁ ለብዙ ጊዜ መጠቀም ትችላላችሁ። እስካሁንም ደግሞ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ላይክ እና ሰባርጎ አበረታቱኝ። እግዚአብሔር አምላክ በያለንበት ዓለም ዳርቻ ይጠብቀን። በድጋሚ ደግሞ ጌታ ፈቶ እስክንገናኝ ድረስ ለሀገራችን ላለንበት ሁሉ ሁላችንም በጸሎት አገራችንን እናስብላችኋለሁ። እግዚአብሔር ይጠብቀን። እስካሁን ድረስ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አስተያየታችሁን ኮሜንት ላይ። ባይ ባይ።